ዩቱብ ቪዲዮችንን እንዴት አድርገን በፕላይሊስት እናስራለን? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የዩቱብ ቪዲዮችንን እንግዲህ በፕላይሊስት ማሰር አለብን። እሱም ለምንድን ነው የሚጠቅመን? ተመሳሳይ ኮንተንት ተመሳሳይ መልእክት ያላቸውን ቪዲዮ በአንድ አስረን ስናስቀምጣቸው ማለት ነው። አንድ የሆነ ሰው ቪዲዮችን አንዱ ቪዲዮችንን ከፍቶ እሱን ከፍቶ እያጫጫውቶ ሲጨርስ ቀጥሎ ከዛ ቪዲዮ ቀጥሎ የኛው የራሳችን ቪዲዮ ይመጣል ማለት ነው። የራሳችን ቪዲዮ ሁሉም ቪዲዮዎች እስከ መጨረሻው ይጫወቱልናል ማለት ነው። ሲቀጥል ደግሞ ለተጠቃሚዎች ራሱ ለተመልካቾች ለእነሱም በጣም ይጠቅማቸዋል ማለት ነው። ምንድን ነው የሚጠቅማቸው ነገር ተመሳሳይ ይዘት ተመሳሳይ መልእክት ያላቸውን ቪዲዮዎች በአንድ ስናደርጋቸው ስናስራቸው ሁሉንም መልእክት የፈለገውን ፓርት ዋን ፓርት ቱ እያለ የፈለገውን መልእክት ወደ ሌላ ቪዲዮ ወደ ሌላ ሰው ቪዲዮ ሳይሄድ እዛው የኛ አንትን ላይ የኛ አካውንት ላይ ሁሉንም የፈለገውን መልእክት መማር የፈለገውን ነገር ማየት የፈለገውን ነገር አይቶ ይጨርሳል ማለት ነው። ለተጠቃሚ ለእኛም ደግሞ እነዛ ሁሉ ቪዲዮዎች ሁሉም ቪዲዮዎቻችን ይጫወቱልናል ማለት ነው። እና ይሄ ነገር በጣም ጠቃሚ ጠቃሚ የሆነ ነገር ነው ሁላችሁም እንድታዩት ቪዲዮውን እስከ መጨረሻው አይታችሁ ተጠቃሚ እንድትሆኑ እኔንም እንድትጠቅሙኝ፣ እስበሳችን ተደጋግፈን እንድናድግ፣ አካውንታችን እንድናሳድግ፣ ራሳችን እንድንለውጥ ላለሁ ውዶች ዬ የምናውቀውን ነገር ማሳወቅ ደግሞ በጣም ጥሩ ነው። የምታውቁትን ነገር ያለውን ነገር ሁላችሁም ትንሽ ና ትልቅ ናት ብላችሁ ሳትንቁ እናንተ የምታውቁትን ነገር ለጓደኞቻችሁ ለአሳውቁ፣ ለሌሎች ላላወቁት ልጆች አሳውቁ ማለት ነው። ይህን ብዬ እመክራለሁኝ። ይጠቅማል። ለምን እኔ የማላቀውን ነገር ሌላው ሊያቅ ይችላል። ሌላው የማያቀውን ነገር ደግሞ እኔ ላቀ ይችላለሁ። ስለዚህ እውቀታችንን ሸር እንደራረግ እያልኩ እየመከርኩኝ አሁን ወደ ቪዲዮ የሄዳለሁ ማለት ነው እና እንዴት አድርገን ነው መጀመሪያ ዩቱብ ውስጥ እንገባና ይህን ዩ የሚለውን እንነካዋለን። ይሄን የራሳችን ፕሮፋይል፣ ወደ ራሳችን ቻናል ውስጥ እንገባለን። ይሄን ያው ነካሁት፣ የራሳችንን አሁን ወደ ራሴ ቻናል ውስጥ ገብቻለሁ ማለት ነው፣ ውዶችዬ ወደ ራሴ ቻናል ውስጥ ስገባ ምንድነው ማደርገው? መጀመሪያ ላይ ዩር ቪዲዮ የሚለውን እነካለው። ይሄው እዚህ ጋር ይሄው እዚህ ጋር ያለውን አያችሁት? ያቲችን ዩር ቪዲዮ የምትለዋን እነካታለሁ ማለት ነው። እንደዚህ አድርጌ ስነካት ሁሉም ቪዲዮዎቼ በአንድ ይመጡልኛል ማለት ነው፣ ውዶችዬ ሁሉም ቪዲዮዎቼ ያው መተውልኛል። የፕሌሊስቱም እንዳለ መቷል ኖርማል ቪዲዮዎችም እንዳለ መተዋል ማለት ነው። ሁሉም ቪዲዮዎች ባንድ ሆነው ይመጡልኛል ማለት ነው። ከዛ መካከል አሁን እኔ ማሰር የምፈልገው የላይቭ የላይቭ ቪዲዮዎችን ነው ማሰር የምፈልገው። ይሄው እዚህ ጋር ኖርማል ቪዲዮ እዚህ ጋር አለ። ሾርት ቪዲዮ ካላቸው እኔ ሾርት ቪዲዮ የለኝም። ሾርት ቪዲዮ ደግሞ እዚህ ጋር አለ። ይሄው እዚህ ጋር ሾርት ሚለ ያትቺ ያትቺ። ሾርት ቪዲዮ ደግሞ ኖርማል ቪዲዮ ደግሞ ያው እዚህ ጋር አለ የላይቭ ቪዲዮችን ደግሞ እዚህ ጋር አሁን እኔ ማሰር የምፈልገው የላይ ቪዲዮዬን ነው። የላይ ቪዲዮዬን ላይቭ የሚለው ላይ እንደዚህ እገባለሁ ማለት ነው። የኔ የላይ ቪዲዮ እንግዲህ ታስሯል፣ ግማሹ ታስሯል፣ ግማሹ ነው ያልታሰረው። ያልታሰረውን የላይ ቪዲዮን ነው አሁን ማሰር የምፈልገው ውዶችዬ፣ እና አሁን አሳያችኋለሁ ማለት ነው። ከአስር ቀን በፊት ከአስር በቀን ወዲህ ያለው ነው እንትን የምለው ማሰር የምፈልገው ከአስር ቀን በፊት ያለውን አላስርም ማለት ነው። ለምን ታስሯል። ይው እዚ ጋ ከአስር ቀን ቴንደይስ ኤጎ ከሚለው ጀምራለሁ። እዚ ጋ እዚ ጋ ቴንደይስ ኤጎ እዚ ጋ ቪዲዮችሁ አለ። እዚ ጋ ትመጡና ቴንደይስ ኤጎ የሚለው ላይ እዚ ጋ አንዱ ቪዲዮችሁ ላይ ማለት ነው። እኔ ከአስር ቀን ወዲህ ያለውን ነው ማሰር የምፈልገው። ሶስት ነጠብጣዋን እንደዚህ ትጫናላችሁ። ያት እዚ ጋ ሶስት ነጠብጣዋን እንደዚህ ሶስት ነጠብጣዋን ስትጫኗት ያው እንደዚህ አይነት ምልክት ያመጣላችኋል ማለት ነው። ያው እንደገና ደግሞ ያላሳያችሁ እዚህ ጋር ዋናው ዋናው ነጥብ እዚህ ጋር ስለሆነ በቪዲዮአችሁ ትክክል ያለውን ሶስት ነጠብጣብ ነው የምትጫኑት። ሶስት ነጠብጣቧን እንደዚህ ያድርጋችሁ ስትጫኑት ያው ይመጣላችኋል። ፕላይሊስት፣ ሊስት ሼር፣ ቪዲዮ፣ ፕሮሞት፣ ኤዲት፣ ኤዲት፣ አድቫንስ ሲቲንግ፣ ኢን ስቴዲዮ፣ ሴቭ ዲቫይስ፣ ሴቭ ቱ ዲቫይስ፣ ዲሊት አለላችሁ ማለት ነው። አሁን ምንድነው የምታደረጉት? ፕላይሊስት የሚለውን ትጫናላችሁ። ፕላይሊስት የሚለው እንደዚህ ትጫኑታላችሁ። ፕላይሊስት የሚለውን ስትጫኑት ያው ይመጣላችኋል። በፊት ያሰራችሁት ከሆነ አድ ነው የምታደረጉት ማለት ነው። አድ ፕላይሊስት ነው የምታረጉት። ያው የኔ አሁን በፊት ያሰርኩት ስላለ የላይቭ ቪዲዮ ፕላይሊስት የሚላለ የው እዚህ ጋር ሁለት የላይቭ ቪዲዮ ፕላይሊስት አንደኛውን አንዲት ብቻ ስለሆነች ያው ቁልፍ አድርጌዋለሁ፣ ፕራይቬት አድርጌዋለሁ። ይሄ ፐብሊክ የሚለው ፐብሊክ ላይ የሆነው ዘጠኝ ቪዲዮ የታሰረ ቪዲዮ ነው ማለት ነው። እዚህ ጋር መጨመር ከፈለግኩኝ ይህን ነክቼ ሌላውን ቪዲዮን እዚህ ጋር መጨመር እችላለሁ። ግን አሁን አዲስ እንደ አዲስ እየከፈትኩ ነው ማሳያችሁ አዲስ ፕላይሊስት ላስር ስለሆነ እሱ ነው ማሳያችሁ ማለት ነው። ወይን የነካሁት ቆይ እንደገና መልሽ ላስተካክለው። ያው ሶስት ነጠብጣቧን ተጫንኩኝ መልሼ ሴቭቱ ፕላይሊስት የሚለው ላይ መጣሁኝ። ከዛ ኒው ፕላይሊስት ኒው ፕላይሊስት የሚለውን ትነኩታላችሁ። ኒው ፕላይሊስት የፕላስ ምልክቱ አጠገብ ያለችውን ማለት ነው፣ ችን ኒው ፕላይሊስት የምትለዋን እንደዚህ ትነኩትና ከዛ ታይትል ይጽፍላችኋል ማለት ነው ውዶች እየጻፉ የው እዚጋ ታይትል መጻፍ አለባችሁ ማለት ነው። ከዛ እኔ አሁን ታይትል ይጽፍ ነው ርዕስ ማለት ነው።

እየታያችሁ አይደለም መሰለኝ። ላይ ቪዲዮ ፕሌሊስት ፓርት ቱ ላይ ቪዲዮ ፕሌሊስት ፓርት ቱ ብዬ ከጻፍኩ በኋላ ክሬት ለዋለሁኝ። ከዛ ቪዚቢሊቲ ሚለውን እነካ እነካለሁ መጀመሪያ ቪዚቢሊቲ ሚለውን እነካና ፐብሊክ ላይ ያደረገዋለሁኝ። ይኸው እዚ ጋር ፐብሊክ ላይ እዚ ጋር ፕራይቬት ላይ ነው አሁን ያለው። ፐብሊክ ላይ ኤኒዋን ካን ሰርች ፎር ኤንድ ቪው የሚለው ላይ አረግና ክሬት ክሬት እለዋለሁኝ። እንግዲህ አሁን ክሬት አርጌ ጨርሻለሁኝ። እሺ ውዶች ዬ አሁን ደግሞ ክሬት አድርገን ጨርሰናል ማለት ነው። ከአስር ቀን ከአስር ቀን ወዲህ ያለው ቪዲዮ ላይ ነበረ የጀመርኩት። አሁን ከዘጠኝ ቀን ወዲህ ያለው ቪዲዮ ላይ እንደዚሁ ሶስት ነጠብጣዋን እንደዚህ ይጫናለሁኝ። ሶስት ነጠብጣዋን ማለት ነው። ሶስት ነጠብጣዋን ስጫን ሴቭ ቱ ፕላይሊስት የሚል ይመጣልኛል። ሴቭ ቱ ፕላይሊስትን እጫናለሁኝ ከዛ፣ ያው በፊት አሁን የዩቱብ ቪዲዮ ፕላይሊስት የሚል ሁለት የታሰራ አለ። አንዱ ፕራይቬት፣ አንዱ ፐብሊክ የሆነ ማለት ነው። ከዛ አሁን ሶስት የታሰረ ፕላይሊስት አለኝ ማለት ነው። አንዱ ያው ፕራይቬት ነው፣ ፕራይቬት አድርጌዋለሁ የተበላሸ ስለሆነ ማለት ነው። አሁን ዛሬ ያሰርኩት ፕላይሊስት ክሬት ያደረግኩት ማለት ነው። ላይቭ ቪዲዮ ፕላይሊስት ፓርትቱ የሚለው ያው እዚህ ጋር መቶልኛል ማለት ነው። ላይቭ ቪዲዮ ፕላይሊስት የሚለውን እጫናለሁ ማለት ነው። ላይ ቪዲዮ ፕላይሊስት የሚለውን እጫንና ደን ለዋለ ዩዚ ጋ ደን የላይ ቪዲዮ ፕላይሊስት የሚለውን ተጭኜ ደን ከዛ ሁለት አሰርኩ ማለት ነው። ከዛ አሁንም እመጣና መልሼ የዛው ቪዲዮ ላይ እመጣና ከዘጠኝ ቀን በፊት ያለው ጋ ነበር ያሰርኩ። ይሄን ነበረ አድ ያረግኩት። አሁን ከስምንት ቀን በፊት ያለውን ደግሞ አድ ያረጋለሁኛው እዚ ጋ አሁን መልሼ ሶስት ነጠብጣቧን እነካለሁ ማለት ነው። አሁንም ሴቭቱ ፕላይሊስት የሚል እንደዚህ ይመጣልኛል። ያው ሴቭቱ ፕላይሊስት የሚል ይመጣልኛል። ከዛ ያውታች መጣልኝ ማለት ነው ላይ ቪዲዮ ፕላይሊስት ፓርት ቱ እሱ ላይ ነው አድ እያረኩ፣ አድ አድ አድ ነው የምታደረጉት። አንድ ጊዜ አንድ በአንዱ ቪዲዮ ክሬት ካደረጋችሁ በኋላ አድ ፕላይሊስት የሚለውን ነክታችሁ ከዛ የራሳችሁ ርዕስ የጻፋችሁት ይመጣላችኋል ማለት ነው። አሁን ቅድም ላይቭ ቪዲዮ ፕላይሊስት ፓርትቱ ቱ ብዬ እንትን ያልኩት ጋ ነው አድ ማድረግ የምፈልገው ያው እንደዚህ ታረጋላችሁ። እታች ደን የሚል ይመጣላችኋል። ደን የሚለውን እንደዚህ ትነካላችሁ፣ ተመልሳችሁ ወደዛ ወደ ቪዲዮችሁ ትሄዳላችሁ። ከስምንት ቀን በፊት ያለውን ነበረ፣ አሁን ከሰባት ቀን በፊት ያለውን። ከሰባት ቀን በፊት ያለው ሁለት ቪዲዮ ነው ያለኝ ማለት ነው። መልሶ አሁንም ሴቭ ቱ ፕላይሊስት የሚል ይመጣላችኋል። መልሳችሁ እንደዚህ ታረጋላችሁ። ከታች ያው እንደዚህ ይመጣላችኋል። የዩቱብ ቪዲዮ ፕላይ ሊስት የሚለው ይመጣላችኋል። አሁንም እንደዚህ ታረጉና ራይት ምልክት ካሳያችሁ በኋላ ከታች ደን የሚለው እንደዚህ ትጫናላችሁ ማለት ነው። የሰባቀን ከሰባቀን በፊት የሰራሁት ቪዲዮ ሁለት ስለሆነ አሁንም ሁለተኛውን እጫናለሁኝ። አሁንም ሶስት ነጥብ ጣዋን መልሼ ያው መልሶ ሴቭ ቱ ፕላይ ሊስት የሚል ይመጣልኛል።